ለውጡ ማግስት ጀምረን አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ብለን ከክቡር ጠቅላይ ሚኒስትራችን ጀምሮ በርካታ ስራዎች በከተማ አስተዳደሩ ሲሰሩ ነው የቆዩት። የከተማችንን ገጽታ መቀየር፣ መሰረተ ልማቶችን ማሻሻል፣ የህዝቡን የኑሮ ጫና የሚያሻሽሉ የከተማችንም ገጽታ ውበቷን የሚያጎሉ በርካታ ስራዎች ሲሰሩ ቆይተዋል። እነኚህ ስራዎች እዛም እዚህም ተሰርተው ነበረ። አልተገናኛኙም እነሱን የማገናኘት ስራ ያስፈልጋል ስንል ኮሪደር አጠናን ማለት ነው። የኮሪደር ልማት ተጠንቶ ወደ ኮሪደር ልማት ጥናት ገብተን ወደ ማልማት ደረጃ መተናል። ዛሬ የጎበኘ ነው ክቡር ጠቅላይ ሚኒስትራችንና ካቢኔዎቻቸው በተገኙበት የከተማ አስተዳደር አመራሮችም ባሉበት የጎበኘ ነው። ከአምስቱ ኮሪደር አንዱን ነው ፒያሳና አካባቢውን እንዲሁ አድዋ ዙሪያ አካባቢ የተሰሩትን ስራዎች ነው። እንግዲህ ለኮሪደር ልማቱ ትልቁ መነሻ የሆነው አንዱ አገልግሎት ማሳለጥ ነው። በተለይ ትራንስፖርት አገልግሎት፣ ሰውና መኪና የሚጋፋበትን የመንገድ አጠቃቀም ስርዓት ማሻሻልን፣ መንገዶቻችን ፓርኪንግም ለተሽከርካሪም ሆነው በርካታ የትራፊክ መጨናነቅ የነበረበትን ሁኔታ መቀየር ለሰዎች ምቹ ሁኔታን በቀላሉ በእግር መንቀሳቀስ እንዲቻል መፍጠር፣ እንዲሁም አካባቢዎችን ሳቢ ማድረግ ሰዎች አረፍ ብለው ሻይ ቡና የሚጠጡበት መንገድ ላይ በቀላሉ ገዛ አድርገው ወክ እያደረጉ ውሃ ቢፈልጉ የሚበላ ነገር ቢፈልጉ የሚያገኙበት፣ በተመሳሳይ አረፍ ብለው መጫወት ቢፈልጉ ጥሩ እይታ ያለው አካባቢ ንጹህ አካባቢ መጸዳዳት ቢፈልጉ ንጹህ መጸዳጃዎች በየመስመሩ ላይ እንዲኖሩ መኪናቸውን ማቆም የሚችሉበት መንገድ ላይ እንዳያቆሙ መንገድን ለተሽከርካሪ ክፍት ማድረግ፣ እንዲህ ሰፊም ሆኖ መንገዶችን አስፍተንም መልሰን ፓርኪንግ የምናደርገው ከሆነ ይጠባልና አገልግሎት አይሳለጥም። ሁለተኛው አገልግሎትን ማሳለጥ ላይ ደግሞ ትልቅ ሚና የሚጫወተው የከተማ መሰረተ ልማት ነው። የኢትዮ ቴሌኮም፣ የመብራት፣ የፍሳሽ፣ የጎርፍ ማውረጃዎች፣ የደህንነት ካሜራዎች የትራንስፖርት ስርዓት ወይም ደግሞ ሲስተም የምንለው አይቲኤስ እነኚህ እነኚህ ሁሉ መሬት ውስጥ ተቀብሮ አሁን ምንም ከላይ የምናየው የለም። የሚበራ የሚያምር መብራት ብቻ ነው መመልከት የምንችለው ማለት ነው። ከዚያ የተነሳ ከተማችንን ደረጃዋን የጠበቀች ስሟን የምትመጥን ታሪካዊ የሆኑ ቅርሶቿ ታድሰው ታውቀው ጎልተው የሚጎበኙ የማድረግ እነኚህ፣ በተለይ ፒያሳ አካባቢ የከተማዋ መቆርቆር መሰረታ ከመሆኑ አንጻር በርካታ ቅርሶች አሉ። እነኝህ ቅርሶች አንዱ ከሌላው ጋር አገናኝተን እንዲጎበኙ ካላደረግን እንዲሁ ዘግተንባቸው ቅርስ አለን ብንል ትርጉም አይሰጥም። መታወቅ አለባቸው። ስለዚህ አድሰ ናቸዋል። ለምሳሌ አሁን የምንገኝበት ሰባ ደረጃ አካባቢ ነው አንዱ ቅርሳችን ነው። እዚህ ጋር የአርመን ቤተ ክርስቲያን ያለው አንዱ ቅርሳችን ነው። ወደ ማዶ ስንሄድ ሲኒማ ኢትዮጵያ፣ ሲኒማ አምፔር፣ አገር ፍቅር ቲያትር፣ የመጀመሪያው ሆቴል እነ ሸዋ ሆቴልን እናገኛለን። እነ መጀመሪያው ፖስታ ቤትን እናገኛለን። አድዋን ከበው ነው የሚገኙት ስነኝ የጀግኖቻችን ሀውልቶች አሉ እነኚህን ሁሉ በእነኚህ መሰረተ ልማቶች የማገናኘት ስራ ነው የሰራነው እና ያምራል አንደኛ ያምራል ሁለተኛ ለአገልግሎት ምቹ ነው አገልግሎትን ያሳለጣል ሶስተኛ ተወዳዳሪ ያደርገናል እነኚህን ስራዎች በጥሩ ጅማሮ ላይ ነው ያለነው በአጭር ጊዜ እንግዲህ በሶስት ወር ፒያሳ አካባቢ እዚህ ማድረስ ችለናል ሌሊትና ቀን ነው የተሰራው በርካታ የከተማችን ነዋሪዎች ህንፃቸውን አድሰዋል። መፍረስ ያለበትን ደስተኛ ሆነው ከኛ ጋራ ተባብረው እየሰሩ አፍርሰዋል። ክላድ አድርጉት ስንላቸው በአልሙኒየም በሲሚንቶ ክላድ አድርገው እንደዚህ የሚያምር አዲስ ህንፃ የተገነባ ያስመሰሉት በራሳቸው ወጪ ነው። ዲቨሎፕመንት ኮሪደሩን ያጠናነውን ጥናት ዲዛይን ብቻ ነው የሰጠናቸው። ከዛ በኋላ ክትትልና ምክር ነው ያደረግነው። አወያየናቸው እንጂ ከዛ ውጭ በደስተኝነት ነው የሰሩት። አግዘውናል። ሰራተኞቻችን ሌሊት እዚህ አካባቢ ሲሰሩ ሌሊት ሲተጉ እራት ያቀብሏቸዋል፣ ውሃ ያቀብሏቸዋል፣ ቡና ያቀብሏቸዋል። በሚገርም ሁኔታ ዝናብ ሲመጣ በየበረንዳቸው በየቤታቸው ያስጠለላሉ። እውነት ለኢትዮጵያችን የሚያስፈልገው ይሄ ነው። ይሄ ለእኛ ትልቅ የሞራል ስንቅ ሆኖናል። የበለጠ እንድናገለግል ዝቅ እንድንል ህዝባችንን ዝቅ ብለን ከልብ እንድናገለግል ትልቅ ስንቅ የሆኖናል፣ አበረታቶናል በተለይ በዚህ መስመር ላይ በአራት ኪሎ መስመር ወደ ቴዎድሮስ አደባባይ በሚሄደው መስመር፣ በፒያሳ መስመር፣ እንዲሁም ወደ ቀይ ባህር ኮንዶሚኒየም ባሻ ወልዴ እንደዚህ የሚሄደው መስመር አሁን ያየነው እሱን ስለሆነ የከተማችን ነዋሪዎች፣ የህንፃ ባለቤቶች፣ በአካባቢው ላይ ንግድ ቤት ያላቸው ነዋሪዎች አጠቃላይ የሰሩት ስራ በምሳሌነት የሚጠቀስ ከተማችን ላይ አጠቃላይ መስፋት የሚገባው ነው። ትልቅ ምስጋና ለህዝቡ ትልቅ አክብሮትም አለን። እንደምታዩት የፒያሳ አካባቢ ሰው ብቻ አይደለም፣ ደግሞ እዚህ የሚንቀሳቀሰው ገና እየሰራን ከቦሌ ይመጣሉ፣ ከጉለሌ አካባቢ ከኮልፌ አካባቢ ምንድነው እየተሰራ ያለው የሚለውን ይጎበኛሉ፣ አስተያየት ይሰጡናል። ነፃ ነው፣ ህዝቡ በነፃነት ሀሳብ ይሰጠናል። ዛሬም እንደምታዩት ክቡር ጠቅላይ ሚኒስትራችን ከካቢኔዎቻቸው ጋር ሲጎበኙ ህዝቡ የሆነ ፕሮግራም ኖሮ የተጠራ ነው የሚመስለው ወጥተው በእነኚህ መንገዶች ላይ ሲዝናና አድዋ አካባቢ ሲዝናና መሪውን በሚያገኝበት ሰዓት ያሳየው አክብሮትና ፍቅር የተራ ነገር አይደለም። ይህ ትልቅ አክብሮት ትልቅ ፖለቲካዊም የአክብሮት ትርጉምም ልንሰጠው የሚገባ ፣ ለህዝባችንም ታላቅ ምስጋና የምናቀርብበት ነው። እንዲህ ስንቀራረብ፣ እንዲህ ስንረዳዳ፣ ቁም ነገሩ ላይ ትኩረት ስናደርግ የሁላችን ህይወት ይቀየራል፣ ሀገራችን ትቀየራለች። ሀገራችን መቀየር ማለት እኮ የነዋሪዎቿ መቀየር ነው። ነዋሪዎቻችን ህይወታቸው ይቀየራል ዋናው ፍቅር የሚሰራውን ስራ ህዝብ ይሄን ናክል ከተረዳለን፣ እኛ ለማገልገል ነው እዚህ ያለን እና የበለጠ እናገለግላለን። ስለዚህ ጅምር ነው ማለት ነው። ይህንን ጅምር በብዙ እጥፍ እንደምናሰፋው ለአዲስ አበባ ከተማ ህዝብ ቃል መግባት እወዳለሁ። እናሰፋዋለን። ሌሎች ኮሪደሮችም እየደረሱ ነው፣ እየመጡ ነው፣ እያማሩ ነው፣ እየተጠናቀቁ ነው። ግን በዛ አያበቃም። ከህዝባችን ጋር እንዲተባብረን ብዙ መስራት እንችላለን። እያገዘን ስለሆነ ማለት ነው። ሌላ ክብር ጠቅላይ ሚኒስትራችን ነው ማመስገን የምፈልገው። እውነቱን ለመናገር እስከ ዛሬ መሪዎቻችንን የምናውቀው ስትራቴጂክ የሆኑ ትልልቅ ነገሮች ላይ፣ ፖሊሲ ጉዳዮች ላይ ትልልቅ እነሱ ናቸው ተብሎ ስለሚነገረን እሱ ላይ ትኩረት ማድረግና ሰጥቶ ስሩ ብሎ መመሪያ ሰጥቶ ማሰራት ነው። እየተከታተሉ እንደኛ ለሊት እየነዱ በእግራቸው እየመጡ መስተካከል የሚገባንን እየነገሩ እያበረታቱን እንድንሰራ በቅርበት አብረውን ነበሩ። በጣም አመሰግናለሁ። ሌሎችን መሪዎች እየመጡ ሲያውና ሲያበረታቱን አይቻለውኝ። ህዝቡንም በተመሳሳይ ሁኔታ ሲያበረታቱ እያየን ነበረና እንዲህ በመተባበር ስንሰራ ውጤታማነታችን ይጎላል፣ ፍጥነታችን ይጨምራል። ውጤታማነታችን ደግሞ ለህዝባችን የኑሮ ጫና መቀነስ ብቻ ሳይሆን ለከተማችን ተወዳዳሪነትና ለብልጽግናችን መዳረሻ ትክክለኛ ጉዞ ትልቅ አቅም አለው። ስለዚህ ሁሉንም ማመስገን እወዳለሁ። የሚዲያ ተቋማትንም ጭምር ማመስገን እወዳለሁ። በደንብ ህዝብ ምን እየተሰራ ነው የሚለውን እንዲያውቅ ድርሻ ያላቸው በርካታ የሚዲያ አካላት አሉ። እንዲህ ነው እየተባበርን መስራት ያለብን። ሁሉንም በከተማ አስተዳደር ስም አመሰግናለሁ። ደግሜ ስራችንን ከዚህ በላይ እጥፍ 24/7 ለወረት የምንሰራው ምንም ነገር የለም። ቀጣይነት ያለው ስራ ነው። ዘላቂነት ያለው ስራ ነው። ለትውልድ የምናስረክበው ነው። ለእኛ ብቻ አይደለም። ከኛ አልፎ ሌላው ቀጥሎ ላለው ትውልድ ጥሩ አሻራ ማስረከብ ነው። ና ጠንክረን እንሰራለን። ፈጣሪ ይረዳናል። በዛሬውም ደግሞ የረዳን ፈጣሪ የተመሰገነ ማለት ወዳለ